ሰላም ተነስቲ የደቡሜድ ነው። ውስብስብ የህክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። እንደተለመደው እኔ ስለ ጤናችሁ አዘጋጅ ደቡሜድ። ዛሬ ስለአንድ ጉዳይ ዘመድ፣ ስለ ጤና በቤታችን በሁሉም ሰው ቤት የሚገኘው ርካሽና የትኛውም ሱቅ የምናገኘው ፍራፍሬ ዘር ሐብሐብን በየቀኑ ከበሉ ሰውነትዎ ምን ይሆናል ብሎ አስበው ወይም ገምቶ ያውቃሉ? በየቀኑ አንድ ቁራጭ ሐብሐብ ብቻ መመገብ የደም ግፊትን እንደሚቀንስ ቆዳቸው እንደሚያበራ፣ እንደሚያሻሽል የልብ ጤናን የአንጎልና የስሜትን እንዲሁም ደግሞ የሰውነታችንን ለማጽዳት የሚያገለግለውን ኩላሊታችንን እንደሚያጸዳ፣ ዛሬ ይህ የበጋ ፍሬ ከውሃና ከስኳር በላይ ለሰውነታችን የሚያስፈልገውን ኃይለኛ ንጥረ ነገር ስለያዙ ስለ ሐብሐብ በደንብ እናወራለን። ጥቅሞቹን ከአንድ እስከ ስምንት ዘርዝረን እናያለን። ከሁሉ በፊት እንደተለመደው ደቡ ሜድን ላይክ ሰብስክራይብ በማድረግ ይጀምሩ። ቤተሰብ የሆኑ ደግፉን እንላለን። እንግዲህ በክፍል እየከፋፈልን ምስና የክፍል ክፍል አንድ ላይ የምናየው የውሃ ኃይሉ ሐብሐብ በውስጥ የያዘው የውሃ ኃይሉ ምን ያህል ኃይል ይሰጠናል፣ እንዲሁም ምን ያህል ጥቅም ይሰጠናል፣ የጤና በረከቱን የሐብሐብን እናያለን ማለት ነው። ሐብሐብ 92 ፐርሰንት ወይም ደግሞ 92 በመቶ ከውሃ የተሰራ ነው። የተቀረው በቫይታሚኖች በማዕድና በአሚኖ አሲዶችና እንደ ሊኮፔን ባሉ ኃይለኛ አንቲኦክሲዳንቶች የተሞላ ነው። እያንዳንዱ የሐብሐብ ቁራጭ ማጣጣም ለአከ ለሰውነታችን የአካል ክፍሎች ውሃን ይመግብልናል፣ እንዲሁም ደግሞ ሴሎችን ይጠብቃል። ይህም ለጤናው በጣም ጥሩ ከሆኑ የዕለት ተዕለት ፍሬዎች ውስጥ አንዱ ጠቃሚ የሆኑ እናገኘዋለን። በየቀኑ ከበሉ ሰውነታችን ላይ ምን ይከሰታል ብሎ በዝርዝር ከአንድ እስከ ስምንት ከዚህ በታች እንዘረዝራለን። ተለመደው ቻናላችን አሁንም ላይክ፣ ሼር፣ ሰብስክራይብ ያርጉን። ላለ አንደኛ፣ የአንጎልና የስሜትን ባላንስ ማድረግ ወይም ደግሞ የስሜታችን ሙድ ማስተካከል እንደ ሴት ሴሮቶይን ዶፓሚን ላሉ የአንጎል ኬሚካሎችን አስፈላጊ የሆነውን የቢ ሲክስ ይዟል። ስሜትን ያሻሽላል፣ ጭንቀት የሚቀንስ እንደሚታወቀው ሴሮቶንና ዶፓሚን በሰውነት በአእምሯችን ውስጥ የሚገኙ ሁለቱ ኬሚካሎች ናቸው፣ ሙድን ባላንስ የሚያደርጉ። የእነዚህ የሁለቱ ኬሚካሎች ባላንስ መሆን ደስተኛ እንድንሆን ወይም ደግሞ ቀርፋፋ እንድንሆን ወይም ሀዘን እንዲሰማን የሚያደርጉት የነዚህ ኬሚካሎች ባላንስ የመሆን ያለመሆን ጉዳይ፣ ሙዳችንን የሚያስተካክሉት ሁለቱ ንጥረ ነገሮች ናቸው።

ሐብሐብ መመገብ የነዚህን የሁለቱን ኬሚካሎች ያነቃቃል ወይም ደግሞ አክቲቪቲ ያደርግልናል ማለት ነው። የማስታወስ ችሎታና የትምህርትን ይደግፋል። እንዲሁም ደግሞ የማስታወስና ትምህርትን እንዴት ይደግፋል ሲባል ሐብሐብ በውስጡ ኮሊን የበለጸገ ነው። ለመሆኑ ኮሊን ምንድን ነው ለምትሉ ኮሊን ማለት ሰውነታችን ወይም ደግሞ የሴንትራል ሲስተማችን የሚያስፈልገውን ከቢሲክስ ከቫይታሚን ቢሲክስ ጋር ተመሳሳይ ነው። ግን ለየት የሚያደርገው ሐብሐብ ውስጥ የሚገኘው አነስተኛ መጠን ያለው ቢሆንም ግን እንዲሁም የሚከተሉትን አስተዋጽኦች ያደርጋል። ኮሊን በሰውነታችን ውስጥ የአንጎል እድገትን፣ የማስታወስ ችሎታን፣ እንዲሁም ደግሞ አሴት ኮሊን የተባለ የነርቭ አስተላላፊን በማምረት ይታወቃል። ይህም ህዋስ መዋቅርንና ግንኙነትን በማገዝ ሴንትራል ነርቭ ሲስተማችን ወይም ደግሞ ማዕከላዊ የነርቭ ሲስተማችንን ያስተካክለናል። በተለይ ለሴቶችና ለአዋቂዎች፣ ለነፍሰ ጡር ሴቶች ጽንስ አንጎል እድገትን የሚያስፈልገውን ኮሊን ባላንስ በማድረግ ይታወቃል። እድሜ የገፉ ሰዎች ደግሞ የማስታወስ ችሎታን እና የእውቀት እርጅናን ለመከላከል ይጠቅማል። ኮሊን ስለዚህ ሐብሐብ በዚህ የበለጸገ ነው ማለት ነው። በተለይ ለማስታወስ፣ ለትምህርትና ለስሜት አስፈላጊ ነው። ከፍተኛ የዋይዘት የአንጎል ኦክሲጂንና የአእምሮ ግልጽነትም ደግሞ ያሳድግልናል ማለት ነው። አንድ ቁራጭ የሐብሐብ ለተሻለ ትኩረትና ድካም መቀነስም ደግሞ ለደስተኛ አእምሮ ወሳኝ ነው ማለት ነው። እንዲሁም ደግሞ በሁለተኝነት ደረጃ ሐብሐብ ከሚሰጠን ጥቅሞች ውስጥ የልብ ጤናን መደገፍ ነው። የልብ ጤናን እንዴት ይደግፋል ሲባል መጥፎ ኮለስትሮልና የደም ግፊትን ለመቀነስ የሚያስፈልገውን ሊኮፔን ይበለጸገ ነው። ለመሆኑ ሊኮፔን ምንድን ነው ከተባለ ሊኮፔን በሀባብ እንዲሁም ደግሞ በቲማቲም እንዲሁም ደግሞ ቀይ ቀለም ባላቸው ፍራፍሬዎች ውስጥ የሚገኙ ነው። ጥቅሙ ምንድን ነው ከተባለ ሴሎችን ከጉዳት መጠበቅ የሚረዳውን የካረቶዌድ ቤተሰብ እንዲሁም ደግሞ በሀባብ ውስጥ የሚገኘው ሊኮፔን ጥቅሙ ምንድን ነው ከተባለ፣ ይህ በጣም በሀባብ ከስድስት ከ12 ግራም የሚመዝን በአንድ ጁስ ውስጥ እንኳን እናየው ከ12 እስከ ስድስት ግራም ይዛል ማለት ነው በአንዱ ይህም ጥቅሙ ምንድን ነው ከተባለ ደም ስራዎችን ለማዝናናት ደም ዝውውርን ለማሻሻል የሚረዳውን ሊስትሮን የተባለ አሚኖ አሲድን ይዟል። በተለይ ለወንዶቹና የደም ገፊ ላለባቸው ሰዎች ጠቃሚ ደም ባንቧን ጥርካሬን ይጨምራል፣ እንዲሁም ደግሞ የናትሪክ ኦክሳይድ ምርትን ይጨምራል። ይህም አንድ የሀብሐብ ቁራጭ የልብን ለመጠበቅና የደም ዝውውርን ለማሻሻል ተፈጥሯዊ መንገድ ነው። በሶስተኝነት ደረጃ ሀብሐብ ከሚሰጠን ጥቅሞች ውስጥ ሃይድሬሽን ወይም ደግሞ የሰውነትን እርጥበት የመጠበቅና ኩላሊትን የማጽዳት ስራ ይሰራል። ከላይ እንዳለው ሀብሐብ 92 ዋ እንደመሆኑ መጠን አብዛኞቹን የስፖርት ከስፖርት መጠጦች ወይም ደግሞ ስፖርተኞች ፓወር ባር እያሉ ከሚጠጡ በተሻለ መልኩ አንድ ሐብሐብ ጨርሶ መመገብ በጣም ለሰውነት ጠቃሚ ነው ማለት ነው። መርዛማ ንጥረ ነገሮችን ለማጽዳት የኩላሊት ስራ በመደገፍና ና ተፈጥሯዊ ሪቲክስ ሆኖ ይሰራል። ሪቲክስ ማለት ሰውነትን ያጸዳል እንደ ማለት ነው። የኩላሊት ጠጠርን እና የሽንት ቱቦ ኢንፌክሽን ወይም ደግሞ ዩቲአይን ለመከላከል ይረዳል። በተለይ ሴቶች ላይ የሚታየ በተደግ የሚታየው ዩቲአይ ለማጽዳት ይጠቅማል። ከስፖርተኝ ከበተለይ እንደ ጠቃሚ ምክር ስንወስዶ ከስፖርት እንቅስቃሴ በኋላ ወይም ደግሞ ከሞቃታማ እና እድካሚ ከሆነ እንቅስቃሴ በኋላ የሐብሐብ ጁስን መጠጣት ሰውነትን ያድሳል ወይም ደግሞ ወደሽ ያደርጋል። በአራተኝነት ደረጃ ሐብሐብ ከሚሰጥን የጤና በረከቶች ውስጥ የቆዳ ብራንና ጸረ እርጅና ሚናው ነው። እንዴት እንደዚህ አይነት ሚናዎቹን ይጫወታል ከተባለ በቫይታሚን ሲ የበለፀገ ሲሆን ይህም የኮላጅን ምርትን ይጨምራል። ትንሽ የመጨማደር ጠንካራ ጠንካራ ቆዳን የማለስለስ ባህሪ አለው። ሊኮፔን የተባለ የቆዳን ና የአልትራቫዮሌት ጉዳትን እና የጸረ ቃጠሎን በመከላከል ይረዳል። እርጥበትን የመለወጥ ችሎታ ያሻሽላል። እንዲሁም ደግሞ ደረቅነትን የፊታችን ና ይቀንሳል ወይም ደግሞ የቁራችን ድርቀት ይቀንስልናል። የተፈጥሮ ፍካትን ሴረን በውስጡ የያዘ ሲሆን ለዚህም ከፀሐይ መጋለጣችን በውስጡ በያዘው የውሃ ይዘት ይቀንስልናል ማለት ነው። በአምስተኝነት ደረጃ ሐብሐብ ከሚሰጠን የጤና በረከቶች ወይም ደግሞ የጤና ጥቅሞች ውስጥ ጡንቻን የማገገምና ሀይል መጨመር እንግዲህ በሐብሐብ ውስጥ የሚገኘው የሲትሩሊን የጡንቻ ህመምን ለመቀነስ ይረዳል ወይም ደግሞ የአካል ብቃት እንቅስቃሴን በፈጣን መንገድ የማገገም ሂደትን ይደግፋል። እንግዲህ ሲቱሪን ቱሪል ምንድን ነው ከተባለ ሲቱሪን ከፍተኛ መጠን ውስጥ የሚገኝ በከፍተኛ መጠን በሀብሐብ ውስጥ የሚገኝ አሚኖ አሲድ በተለይ ከጥቅሙ አንጻር ስናየው የደም ፍሰትን፣ ጉልበትንና የጡንቻ ማገገምን በደንብ ይደግፍልናል ማለት የመደገፍ ሚናን ይጫወታል። እንግዲህ ሲቱሪን ከሀብሐብ ጋር እንዴት ይገናኛል ከተባለ ወይም ደግሞ ጡንቻን እንዴት ይደግፋል ከተባለ ጡንቻ ህመምን ይቀንሳል። ጠንካራ የአካል ብቃት እንቅስቃሴ በኋላ ሲቱሪን የደም ስሮችን ዘና ለማድረግና ኦክሲጂን አቅርቦትን ለመጨመር ይረዳል። ይህም ማለት የጡንቻ ህመምን በመቀነስ ፈጣን የማገገም ሂደት ይኖረናል። የአካል እንቅስቃሴ ይጨምራል። በሰውነት ውስጥ ና የናይትሮጂን ኦክሳይድ ምርትን ይጨምራል። ይህም ናይትሮጂን ኦክሳይድ ምርትን ጨምረ ማለት እና የሰውነታችን ጉልበት ይጨምራል። ድካምን ይቀንሳል። የአካል ብቃት እንቅስቃሴ ወቅት የተሻለ የአካል ብቃት እንቅስቃሴ እንዲኖረን ይረዳል። ተፈጥሯዊ የስኳርና የውሃ ኃይልን ያድሳል። እንዲሁም ደግሞ ጡንቻዎችን የማሳደስ ስራ ይሰራል የሚያስከትል ቃት እንቅስቃሴን ከማድረግ በፊትና ካደረግን በኋላ የሐብሐብ ጭማቂን የሚጠጡ አትሌቶች ዝቅተኛ ድካም ያሳያሉ፣ ወይም ደግሞ ከፍተኛ ጥቅም ይሰጣቸዋል። እንዲሁም ደግሞ ከጂም በኋላ መክሳት ለሚፈልጉ ሰዎች የምግብ ይዘት ስለሚቀንስላቸው ከጂም በኋላ ሀባቦች ይዞ መጠጣት ሁነኛ መፍትሄ ነው ማለት ነው። በስድስተኝነት ደረጃ ሐብሐብ ከሚሰጥን የጤና በረከቶች ውስጥ የአይን ጤናና እይታን ማሻሻል። ሐብሐብ በቤታ ካሮቲንና ቫይታሚን ይዟል። ይህም የእይታን ለመጠበቅ ወሳኝ ሊኮፔን አረጋዩ ላይ የእይታ መቀነስ የሚያሳየውን የማክሮዋ ዲጀኔሬሽን ስጋትን ይቀንሳል። በየቀኑ መውሰድ የአይናችን ከእርጅናና በስክሪን ከመጎዳት ይቀንሳል። በሰባተኝነት ደረጃ የሐብሐብ ከሚ የሚሰጠን የጤና በረከቶች ውስጥ ክብደትን የማስተዳደር ወይም ደግሞ ክብደትን የሚወሰን እና ካሎሪን ይዘት ከፍተኛ ፋይበር ይዟል እና ደግሞ የውሃ መጠን ከሚያስፈልገን በላይ ይሞላናል። ይህም ተፈጥሮ የስኳር ያለ ያለ ስኳር ድካምንና ዱካምን በመቀነስ ይታወቃል። እንደ መክሳት ለሚፈልጉ ሰዎች የጤና ምትክም ሆኖ ከመዋልና ለወገብ አካባቢ ለመቀነስ ይረዳል። የውድ ስብን ለማቃጠል ለሚያስፈልጉ ንጥረ ነገሮችን በውስጡ ይዟል። በስምንተኝነትና በመጨረሻ ደረጃ የጤና በረከት ውስጥ ሐብሐብ ከሚሰጥን የጤና በረከቶች ውስጥ ቫይታሚን ሲ ኤ እና ቢ6 የተሞላ ሲሆን ሰውነት በሽታ መከላከል ስርዓትን ጠንካራ በማድረግ ቁልፍ ሚናዎችን ይጫወጣል። በውስጡ ሊኮፔን ይዟል። ሊኮፔን እብጠትን ይቀንሳል። አንዳንድ ካንሰሮችንን እንደ ፕሮስቴት ካንሰርና የኮርስትን የኮለስትሮል ተገላጭነትን ይቀንሳል። ሰውነት ኢንፌክሽንን እንዲዋጋ ከበሽታ መከላከል አቅማችን ይጨምራል። እንግዲህ አንድ ሐብሐብ መብላት የበሽታ መከላከል አቅማችን ያጠናክራል። እንደማስተ

በጣም ብዙ ሀብሐብ በደም ውስጥ ያለውን የስኳር መጠን ከፍ ሊያደርግ ይችላል። በተለይ ለስኳር ህመምተኞች በብዛት ከመጠን ያለፈ መጠቀም አስፈልገንም። ከመጠን በላይ መብላት ከመጠን በላይ ዋ ፋይበር በመኖሩ እብጠት ወይም ደግሞ የምግብ መፈጫ ችግርን ሊያስከትል የሚችል የአንጀት ችግር ላለብን ሰዎች በብዛት ከመጠን በላይ መጠቀም አስፈልገንም ማለት ነው። በቀን ከአንድ እስከ ሁለት ኩባያ ጁሱን መጠቀም ለሰውነታችን ሆነኛ መፍትሄ ነው ማለት ነው። በአጠቃላይ ስናጠቃልልን ሀብሐብ እነዚህ ሁሉ ጥቅሞችን እነዚህ እነዚህ ጥቅሞች ይኖሩታል ማለት ነው። ቻናላችን ከወደዱት ላይክ፣ ሰብስክራይብ በማድረግ ላይ ለጓደኞቻችሁ አጋሩን እንላለን። መልካም ጊዜ። ደቡሜድ እናመሰግናለን።